የማይፋቅ ስህተት ከሚለው ታሪክ ክፍል ሶስት አረብ ሀገር ካሉ ሴቶች ብር መቀበል ከጀመርን በኋላ ሶስት ላይ ሳንወድቅ አንዳንዴ ለሙድ ብለን እንቃም ተባብለን መቃም ጀመርን እኔና ሚኪ ሄለንንና ፌበንን አብረው እንዲተኙ ለማድረግ ጉትጎታውን ጀምረናል አርብ ቀን ከፌቤ ጋር እንዴት ተገናኘን ኦፊሳችንን እንድትጎበኘው ወደ ተከራየነው ቤት ይዣት ሄድኩ። ቀድሜ ከነ አብነት ጋር አውርቼበት ስለነበር ቤቱን አስተካክለው ወደ ፑል ቤት ሄደዋል። በነገራችን ላይ ኦፊሳችን ኦፊሳችን ውስጥ ያሉት ነገሮች ከሪም ከቤቱ ያመጣው አንሶላ፣ የገዛናቸው ፍራሽ፣ ትራስና ትናንሽዬ የፕላስቲክ ወንበሮች ናቸው። ገና እንደገባን ፌቢ ዋው ፍራሻችሁ ደስ ትላለች አለችና ጫማዋን አውልቃ ፍራሹ ላይ ተቀመጠች። እኔ በሩ ጋር ቆሚ አይታለሁ አያታለሁ የዛሬው ቅዴ ከተሳካልኝ አብሬያት መተኛት ካልሆነም መንገዱን ማመቻቸት ነው ሄጄ ከአጠገቧ ተቀመኩ ፌቢ ዩኒፎርሟን አውልቃ ቦርሳዋ ውስጥ አድርገዋለች ከውስጥ ሱሪ ለብሳ ስለነበር በሱሪ ናት ከላይ ደግሞ የሚያምር ሰማያዊ ሹራብ ለብሳለች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። በቦርሳዋ ይዛው የመጣችሁ ነው ቲቸር እያሱ ካስደነገጣት በኋላ ሁሌም እንዲህ ነው የምታደርገው። ከአጠገቧ እንዴት ተቀመኩ ፒ ብዬ ምን ያህል ተወጅኛለሽ አልኳት። የሚካኤልን ውዴ እወድሻለሁ የሚለው ዘፈን በወንድ አድርጋ ዘፈነችልኝ። ለጥያቄ በቂ ምላሽ ነበረው። በደንብ ወደ እሷ እየተጠጋሁ ማለቴ ራስሽን አሳልፈች ትሰጭኛለሽ አልኳት። ደረቴ ላይ እየተኛች ህይወቴ እኮ አንተ ነህ፣ ምን ህይወት አለኝና ራሴን ካንተ እከለክላለሁ አለችኝ። እወድሻለሁ አልኳት። ፌቢ እወድሽ ያለው ስላት ደስ ይላታል! ከደረቴ ላይ ተነስታ ወደ ከንፈሮች ሄደች። ለኔና ለሷ መሳሳም ቀልድ ነው። እንኳን እንደዚህ ባዶ ቤት አገኝተን ይቅርና መንገድ ላይ ጭር ሲልልን ራሱ እድሉን ከመጠቀም ወደ ኋላ ብለን አናውቅም! እየተሳሳምን እጆቼ አጉል ወደ ሆነ ቦታ ሲቃብዙ ሲቃብዙ ፌቤ ያዘዝ የያዘቻቸው ትንፋሿን ሰበሰበችና አይኖቿን እየገለጠች ሹክሹክታ ከሚመስል ድምፅ ሀቢቢ አብረን እንድንተኛ ፈልገሃል እንዴ? አለችኝ። እጆቼ እየተርመሰመሱ የነበረበት ቦታ ለመተኛት የሚገፋፋ በመሆኑ የገመተች ይመስለኛል። አሁን ፌቢ፣ እኔ ሁሉም ነገር ከአንቺ ተሟልቶልኝ ወደ ሌላ ሴት የማይበት ምክንያት ማጣት እፈልጋለሁ አልኳት። ድሃ ሆንኩ እንጂ ንግግርማ ታድሎኛል። ለመውለቅ ለማውለቅ ምንም ያልቀረው ሹራቧን እየለበሰች ሀቢቢ፣ ትንሽ አትታገስም አለችኝ። ሙከራዬ እንዳይከሽፍ እየተመኘሁ ፌቢ፣ ምን እስኪፈጠር ድረስ ልታገስ? አልኳት። በቃ እሺ ላስብበት እና እነግርሃለሁ አለችኝ እየሳቁ እና እስከዛ መሳሙንም ልትከለክል ማለት ነው አልኳት። ፌቢ እንዳልነካት እጆችን ወደኋላ ኋላ ጠፍራ ይዛ ሳመችኝ። ፌቢን ሸኝቻት ሚኪያስ ጋር ደወልኩ። ከቡል ቤት መጥቶ ወደ ማየ ምግብ ቤት ሄድን። አብነት አብነትና ከሬሜ ይመሽብናል ብለው ወደ ሰፈራቸው ሄዱ አለኝ። ከፌቢ ጋር እንዳልተኛን ስነግረው የሌላ ተናደዴ የሌለ ተናደዴ። እንደውም እንድትዘጋት መከረኝ እንዲዘጋት መከረኝ። እኔ ግን አስባበት የምትለውን ከሰማሁ በኋላ ለመወሰን ነው ያሰብኩት። እማዬ ምግብ ቤቷን መዝጊያ ሰዓቷ ሲደርስ እንደተለመደው ሰፌዶቿን ይዤ ወደ ቤት ተመለስን። ሚኬ ወደ ቤቱ ተቀነሰ። ሰፈር ስንደርስ አምርያ ሰላሳ ሊትር ጀርካን የግቢው በር ጋር አስቀምጣ በጆክ ውሃ እየቀዳ የተከልናቸውን ችግኞች ታጠጣለች። እማዬ እንደተለመደው የያስኳቸውን ሰፌዶች ተቀበላ፣ ሂድ ቢያንስ 30 ሊትር ጀሪካን ሴት ስትነቀነቅ ይሰማል ይሰማህ፣ ውሃውን በጆክ እየቀዳ ስጣት አለችኝ። የእውነት ተናድጃለሁ። ምናባቷ፣ ምን አባቷ የማትችለውን ስራ ያሰራታል። ብሽቅ ብሽቅ እየደበረኝም ቢሆን የእናቴን ትዕዛዝ ተቀብዬ አምሪያን ለማገዝ ወደ በራቸው ሄድኩኝ። በጆግ ውሃ ቀድቼ እያቀበልኳት አምሪያ ቧንቧ የላችሁም እንዴ አልኳት። እሱማ አለን፣ ግን ኃይል ስለሚኖረው በጎማ ስቤ ባጠጣቸው ስላልጠነከሩ ይሰብራቸዋል ብዬ ነው አለችኝ። በልቤ ምን አባቷ ኃይል መቀነሻ የሌለው ቧንቧ ነው እንዴ ያላቸው እያልኩ እበሽቃለሁ። አበባዎቹ ውሃ ጠጥታ ስትጨርስ፣ ጥርሶቿን ያጠራውን ሽቦ እያየሁ ቆይ ይሄ ነገር ምን እያደረግሽ ስታስቸግሪ ነው ዙሪያውን ያጠሩት አልኳት። ሳቀችና፣ እንዳሰብከው እንኳ አይደለም ጥርሴን ለማስተካከል ነው አለችኝ። ኦኬ፣ ገጣጣ ነበርሽ ማለት ነው አልኳት። አምሪያ የምጠቀማቸው ቃላትና ድፍረቴ የሌለ እያሳቃት እንዴዛ ነገር የሆንክ አመዳም አለችኝ። ጀሪካኑን ወደ ቤታቸው አስገብቼላት ልሄድ ስል አምሪ እየሳቀች ጥጋበኛ ነገር ነህ አለችኝ። እየሳቅኩ የምግብ ቤት ባለቤት ልጅ ስለሆንኩ ይሆናል አልኳት። እናቴ ከአምርያ ቤተሰቦች ጋር የሌለ ተመቻችታለች። የአምርያ እናት ሲጀመርም ሙድ ያላቸው ከማየ ጋር ተጠፋፍተው ተገና የተገናኙ እህትማማቾች ነው የሚመስሉት። ባይሆን ያልመሰጠኝ ሙዳቸው መስጅድ ለምን አትሄድም እያሉ የሚያዝጉኝ ነገር ነው። እሁድ እለት አንድ የፌበን ጓደኛ ደውላ ልታገኘኝ እንደምትፈልግ ነገረችኝ እና አገኘኋት። አንድ ካፌ ገብተን እንደተቀመጥን ራሷን ማስተዋወቅ ጀመረች። ፍቅር እባላለሁ፣ የፌቪ የልብ ጓደኛዋ ነኝ። ሜቢ ትምህርት ቤት ልትወስዳት ስትመጣ አይተኸኝ ሊሆን ይችላል አለችኝ በእርግጥ ልጅቷ ብዙ ጊዜ ፌብን ከትምህርት ቤቷ ለወስዳት ሲሄድ አይቻታለሁ፣ ግን አልተቀራረብንም። ቀጠለችና ዛሬ የፈለግኩህ ያው አርብ እለት የፌቪ ጋር አርብ እለት ከፌቪ ጋር ያወራችሁትን ፌቪ አጫውታይ ነበርና የምትወዳት ከሆነ ልጅቷ በርጅን ስለሆነች ባለፈው የጠየካትን ነገር አሪፍ ቦታ ላይ ብታደርጉት ብዬ ላማክርህ ነው አለችኝ። ያለችው ስላልገባኝ አሪፍ አሪፍ ስትይ አልኳት። አሪፍ ስልህ ያው ለሴት ልጅ የማይረሳት ትዝታዋ ድንግልናዋን ያጣችበት ቅጽበት ነውና አሪፍ ሆቴል ኦር ሪዞርት ውስጥ ግብት ታደርጉ አሪፍ ትዝታ ይሆናል ይሆናል። እሷ ልትነግርህ ሸም ስለያዛት ነው እኔ የነገርኩህ። እንደማገኝሽ አታውቅም አለችኝ፣ እየሳኩኝ ስለዚህ በድርጊቱ ላይ ተስማምታለች። አደራረጉ ላይ ነዋ ድርድሩ፣ አልኳት። የዛን ቀን ኦፊሳችን ውስጥ ማድረጉ ደብሯት ነው ማለት ነው። እሷም እየሳቀች አሁን በደንብ ገብቶሃል አለችኝ። ልጅቷን አተኩር ያየኋት፣ ሙሉ ለሙሉ ጥቁር ናት። የሆነ ናይጀሪያዊ ነው የምትመስለው፣ ግን ደስ የሚል ነገር አላት። የፊቢ ጓደኛ ባትሆን አሰምጣት ነበር። እውነት ለመናገር እኔ ከፊቢ ጋር ለመተኛት ብዬ ሆቴል በሉት ወላ ሪዞርት መሄድ አልፈልግም ነበር። የተስማማሁት ጓደኛዋ ስለገንዘቡ ገንዘቡ አትጨነቅ እሷ ጋር አለ ስላለችኝ ነው። ማታ ማታ አምስት ሰዓት ድረስ ፌቨንና ፌቨንና የአረብ ሀገሮች ሴቶች የአረብ ሀገሮችን ሴቶች በአንድነት እያወራሁ አመሻለሁ። እናቴ እንዳትሰማኝ በጽሁፍ ብቻ ነው የማስተናግዳቸው። ሰሞኑን ከሪሜ የሚያወራት ልጅ ደሞዜን ባንክ አስቀምጥልኝ ብላ ስላላከችለት ብር በብር ሆነናል። ወር ሙሉ የለፋንበትን እንዲህ ለኛ ሲያስረክቡ በጣም ነው የሚገርመኝ። እንዴት ለማንም አንስተው የለፉበትን ይልካሉ? የሚያስቅ የዋህነት። ማታውን እየተጀናጀንኩ እማዬ ስታቃስት ሰማሁ። እየሮጥኩ ወደ ሷ ክፍል ሄድኩኝ። ምነውማ አልኳት። ጉልበቷን ጉበቷን አንዳንዴ ያማት ነበር። አሁንም እሱ እንደሆነ በእጇ ጠቆመችኝ። ሐኪም ቤት እንዳንሄድ በጣም መሽቷል። እማየን ሳያት ግን በጣም ያመማ ስለመሰለኝ የአምርያን አባት መኪና ለማስቸገር አሰብኩ። ወዲያው ግን እማዬ እንደመሻላት እንደመሻል አላት እስክትተኛ ድረስ አጠገቧ ተቀምጥ